ጸጋና ሰላም በጌታችን በኢየሱስ ስም ይብዛላችሁ። እንዴት አላችሁ? እኔ በጣም ሰላም ነኝ። እንግዲህ ፕሮግራሙን እስከ መጨረሻ አብራችሁ እየተከታተላችሁ ይህንን ቪዲዮ በደንብ አድርጋችሁ ባካችሁ ላይክና ሼር አድርጉ። ለምን ትውልዱ ከበግ ለምድ ከለበሱ ተኩላዎች እንዲድን እፈልጋለሁና ይሄንን አብራችሁ እንድትተባበሩኝ ጤናማ አእምሮ ያላችሁ ጤና የመንፈሳዊ ብስለት ውስጥ ያላችሁ ሰዎች ይሄንን ታውቃላችሁ ብዬ አስባለሁ። ስለዚህ በደንብ ሼር አድርጋችሁ አድርሱልኝ። በቀጥታ ወደ ዛሬው መርሃ ግብር እንለፍ። የእግዚአብሔርን ቃል ገፍተን የምናደምጠው ነብየነ እግዚአብሔርን ቃል ቸል ብለን የምንከተለው ግለሰብ የለም። የሃይማኖት መሪም የለም፣ ሃይማኖትም የለም። ልናስተውል ይገባል። የእግዚአብሔር ቃል ቱንቢያችን ነው፣ መለኪያችን። ለዚህ ጀርባውን የሰጠ ሰው ልንገራቸው። አሁንም ቢሆን አሁንም ቢሆን በጣም ብዙ ሰው መጽሐፍ ቅዱስ ለማንበብ ጊዜ የለውም። ከእግዚአብሔር ቃል ጋር ጊዜ ለመውሰድ ጊዜ የለውም። ጤናማ ትምህርት ለመማር ትግስትም የለውም ቁጭሎም ታግሶ ለመስማትም አቅም የለውም በጣም ብዙ ሰው ግን በቃ ይሄዳል አየር ይቀጽፋል እየሄደ ይዘላል በየቦታ ለእንዲህ አይነቱ እግዚአብሔር ይሄው ይላል አሳልፎ ይሰጣል መቼም እኛ ከእስራኤልም በዛ ዘመን ከነበሩትም ሰዎች የተለየ እነሱም ሰው እኛም ሰዎች ነው ከአመፃ የሚያተርፈን ወገኖቼ እግዚአብሔርን የምንሰማና የምንፈራ ሰዎች መሆና ይህንን እናስ ለማንኛውም ሀሰተኞች በእንዲህ አይነት መልኩ እንዲሰሩ እግዚአብሔር አሳልፎ ሊሰጥ ይችላል ህዝቡን ፍርድም ጭምር ሊሆን ይችላል ማስተዋል እንዳትችል ሆነ። ማንም ሲጫወትብህ ኑሮህን፣ ትዳርህን፣ ገንዘብህን ከፍለህ እያጨበጨብክ ትሄዳለህ። በኋላ ደግሞ ከተጭበረበርክ በኋላ መጥተህ እንዲያጭበረበሩኝ፣ እንደዚህ አረጉኝ፣ ደፈሩኝ፣ እንዲሰረቁኝ ምናምን ወጥተው እንደገና እዛ ድረስ እኮ መድረስ አያስፈልግም። እድሉ እኮ ነበረ። በጣም የጠራ ነገር እኮ አለው እግዚአብሔር። ከተጭበረበርን በኋላ ተጋግጠን መጥተህ እንዲጋጡኝ፣ እንዲበሉኝ ማለትማ አያስፈልግም ነበር። ለምን ትበላ ለመጀመር የእግዚአብሔር ነገር እያለ ወገኖች እግዚአብሔር እንስ ለእግዚአብሔር ቃል እንሸነ ከወንጌል በላይ ምንም ነገር የለም። የእግዚአብሔርን ቃል ወደ ጎን አድርገ የምትከተለው ሰው ካለ ባለራእይ ካለ ቅሸታም ካለ አብራችሁ ገደል ትገባለ። እግዚአብሔር አሳልፎ ይሰጣል። ይህንን በደንብ ማስተዋል ያለብን ይህ ሁሉ ማቶ በ እንደ ሰው እንኳ ማሰብ ያቃቶ እንደ ሰው ተውት እንደ መንፈሳዊ ሰው እንደ እግዚአብሔር ቃል እሱን ተውት እንደ ሰው እንደ ሰው እንደ ሰው እንኳ ሰው ማሰብ አቅቶት በሁሉ ነገር ይሄ በቃ ጮሌ እግዚአብሔርን ስም የሚጠሩ ኪሳውላቂዎች እጅ ላይ የወደቀው ቪዛ፣ ፓስፖርት እየወሰደ እዛ እግራቸው ስር የሚያኖሩ ሁሰነሱ አሊዩት ያሰማልን። መምህር አሰግድ በጣም የተባረከ ወንድማችን መንጋውን የሚጠብቅ እውነተኛ መጋቢ ያን እንደዚህ ያሉ ጌታ ኢየሱስ ክርስቶስ ለጴጥሮስ አሳልፎ ሲሰጥ ጠቦቱን ጠብቅ፣ የምትወደኝ ከሆነ ጠቦቶቼን ጠብቅ፣ የምትወደኝ ከሆነ ትወደኛለህ ብሎ ይጠይቀዋል። ጌታ ኢየሱስ በጎች ለሚለዩት የእረኛውን ድምፅ መለየት የሚችሉ በጎች ከሌሉ ይጠፋል። ስለዚህ እረኛው ማነው? ጌታችን ኢየሱስ ክርስቶስ ነው። ወደ እረኛ እና ጠባቂያችሁ ተመልሳችኋል አለ ጴጥሮስ በመልእክት ሶ በፊት ጠቅበዝባዥ ነበራችሁ፣ ህይወት እንደሌላችሁ ነበራችሁ። እንደፈለጋችሁ በፈለጋችሁበት ጎዳና ትራመዱ ነበራል። ሶ እንደነዚህ አይነት መጋቢያን እንድትሰሙ ጠይቃቸዋል። እውነተኛ ህይወት ያለባቸው መምህራን እንደነ ዶክተር ማሙሻን ብታዳምጡ ለህይወታችሁ የሆነ ናቸው፣ ስንቅ ይሆናችኋል፣ ለራሳችሁ ይጠቅማቸዋል። ና ከምትሳደቡ በጣም ተሳደባላችሁ፣ ሀርሽ የሆነ ስድብ እግዚአብሔርን ማለት እግዚአብሔርን አያከብርም ከሆነ እንደዛ ስላልከኝ

እዚህ ደረጃ ግን ተደርሶ አያውቅም? መዘበራረቃችን መበላሸታችን እንደዚህ ዓለም ላይ ዝርግፍ ብሎ ወጥቶ አያውቅም። ይሄንን ለማስተካከል እኛ ካልተነሳ ለማን ነው ተተኑ የምንሄደው? መጀመሪያ የሚመለከተው እኔ ነው፣ ይሄ ጉዳይ። መጀመሪያ አንተን አንቺ ነው የሚመለከተው ይሄ ጉዳይ ቸርች ለማውራት እስኪ ከብደን ደርሰናል። ይሄንን ነገር እግዚአብሔር በማን ነው የሚያስተካክለው? ኢየሱስ ድጋሚ ከሰማይ ሊገረፍ አይመጣም። በእኔና በእናንተ ነው እያለፈ መስራት የሚችለው። ይኸው ይሄ ሰው ፋይት አረገ ጳውሎስ ብዙ ሰው አብሮ ነበር አልነበረም። ብቻውን ነው የሚጽፈው፣ ብቻውን ነው የሚጋደለው፣ ብቻው ነው የሚታገለው። እንታገል የምትችሉት ድረስ ሂዱ። በእውነት ነው የምነግራቸው ቤተ ቤተክርስቲያን መንፈሳዊ ስልጣኗን እንደ ዘንድሮ አታታቅ ሀይ የሚል አካል የታጣ በእኔ እድሜ እንደዚህ አለ። እኛ ወደ ቤተ ክርስቲያን ድነን በመጣንበት ዘመን እንደዚህ አይደለም። የቤተ ክርስቲያን አገልጋይ ብድግ ብሎ እንደዚህ ነው ሲል ሰው ድንግጥ ብሎ የሚመለስበት ንስሐ የሚገባበት ዘመን የመጣ ነው። ይሄ የቤተ ክርስቲያን ኦቶሪቲ መመለስ አለበት፣ መመለስ አለበት። የተዘበራረቀው ቤት መስተካከል አለበት። ይሄ ቤት የጠላውን አይደለም፣ የእግዚአብሔር ነው። ኢየሱስ ሞቶ ነው የሰራው። ያችሁ ማቅናት የምትችሉትን ሰው አቅኑ፣ ኤናማ በሆነ መንገድ አቅኑ፣ አስተካክሉ፣ መልሱት ና በሉት። በዚያች ቸርች ክርስቶስ ናት እንግዲህ እንዳደመጣችሁት ነው። ወንድማችን እንግዲህ ጥሌ እግዚአብሔር ዘመንን ይባርክ የእውነት እውነተኛ መጋቢ፣ የቃሉ መጋቢ፣ የቃሉ አገልጋይ ነህ። እድሜን ያርዝመው እና ለቃሉ እንድትኖር እስከ መጨረሻ እንድጠጋ በቤቱ ያጽና ማለት ወዳለ። ምክንያቱም ፕሮቴስታንት ወንድሞች አሉ ልክ የበራላቸው እየነቁ ማለት ነው። ና እኔ ትውልድ ለማንቃት ነው ይን የምናገረው። ለእኔ ምን የሚጠቅመኝም የሚጎዳኝም ነገር የለም። እስኪ የዚህ ሰው የጉድ እንመልከት። አሁንም ምስ እዩ ሲባል ማይደነግጥ ሰው የለም። እዩ ጩፋ ሲባል እኮ ቀጥ ብሎ ከቆሙበት እንዲህ የሚል ሰው አለ። ስሜ በራሱ ተጽዕኖ ይፈጥራል። ስም እኮ ነው፣ ሶስት ፊደል ነው። ኢዩ ኢዩ አብርሃምን ምንድን ነው ያለው? ስምን አከብራሉ ስምን ምን አረጋለሁ አከብራ። ሂዱና፣ ምዕራፍ 12 ነው አንብቡት። ስምን አከብራ በነብይ እዩ ላይ የተበሳጨ ካለ እዩ እኮ ነፋስ ነው። አይታይም፣ አይጨበጥም፣ አይዳሰስም። እኔ እንደገና ተወልቻለሁ። አሜን። እኔ እንደገና ስለተወለጥኩ ነፋስ ነኝ

ለማትበርም ማትበርም ትያዛለህ፣ ትዳዘዛለህ። ረሃብ ይርባል ይቸግራል። በከራንታ ያለ ትሳቀቃለህ፣ ስቃይን ታያለህ። ኦኬ፣ ሰው ነህ አትሸወድ፣ ብራዘር። መጽሐፍ ቅዱስ እንደዛ አይደለም ያለው። ጌታችን ኢየሱስ ኒቆዲሞስ እንደዛ ብሎ ጠየቀው፣ ሰው ከሆነ ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊወስ አይችልም። ቀጥሎ ምን አለው? ከመንፈስ የተወለዱ መንፈስ ናቸው አለ። ከስጋ የተወለዱ ስጋ ናቸው፣ ከመንፈስ የተወለዱ ልክ እንደ ንፋስ ናቸው አለ። ልክ እንደ ንፋስ ናቸው ማለት እንደ የሚለው ማነጻጸር የተጠቀመው ጌታችን ኢየሱስ ክርስቶስ ለማመልከት የፈለገው ምንድነው ብሎ መረዳት እንጂ ንፋስ ነኝ እያለ አይደለም። ኦኬ፣ ከመንፈስ የተወለደ ንፋስ አይደለም፣ ሰው ነው፣ ብራዘር፣ አካል ነው። እንዴ አካል ነህ እንዴ ሰው ነህ ፐርሰን ነህ ብራዘር። አትሽ ወደ ረባክ ስነ መለኮታዊ ትምህርት ምንም እውቀት የሌላቸው ዝም ብለው የሆነ ከመንደር ተነስተው ኦሆ የሚሉን እየተከተልክ ራስን እንዳታጠፉ ወደ ጨለማ እንዳትገባ ብራዘር። ምን እንደሆነ ራሱ ስነ መለኮት አልተማረም። የሚይዘው አያውቅም ምንም የሚያወራው የሚያወራውን ራሱ ምንም አያውቅም። እኔ መንፈስ ነኝ እያለ ነው ቀጥሎ። እኔ ንፋስ ነኝ እያለ ነው ቀጥሎ ተመልከቱ። እኔ ንፋስ ነኝ። ምንድን ነው ንፋስ? ለምን ትታየኛለህ ንፋስ ከሆንክ መንፈስ ከሆነ ስለ ለምን ትታየኛለህ፣ ነው ጥያቄና። በጣም አዝናለሁ። እስኪ በረከትን ደሞ ሰምተህ ነው እንመለስ። ዱላ ዱላ ዱላ አልፈራም። ዱላ ዛሬ ቤቴ አድራሻ አይንልክላችሁ አሉ ነው መደብደም የምትፈልጉ ሰዎች፣ እግዚአብሔር አምላክ ምስክሬ ነው። ኢየሱስ ክርስቶስ በቂ ነው። ለማንም ነቢ ገንዘብ ስለሰጠ ህይወት ላይ አስር ሳንቲም አትጨምርም። ልትፈወስ ገንዘብን ሰጠ፣ ልትፈወስ አትፈወስም። ልትፈወስ የምትችለው አንድ ነው። ኢሳይያስ 53ን ስታነብ በመገረፉ ቁስል ተፈውሻለሁ፣ በመገረፉ ቁስል ድኛለሁ ብለህ ተንበርክከ፣ አባት ሆይ እንደ ልጅ ተንበርክከ፣ የእግዚአብሔር ልጅ ኢየሱስ አሞኛል፣ መግለጽ አሞኛል፣ ታምሜ አለሁ፣ እባክህን ፈውሰኝ። የሆነ ሰውዬ ኢትዮጵያ ያለ ሰውዬ ገንዘብሽን ወስዶ የሚሰማው እግዚአብሔር የለም። እግዚአብሔር ገንዘብሽን ልከሽ ዲያስፖራ አካውንት ተብለሽ በዶላር በዚህ አካውንት ላኪ ተብለሽ እሱ ሰምቶ ገንዘብ ወስዶ እግዚአብሔር እሱን ሰምቶ አንቺን ላይሰማ፣ ይሄ እግዚአብሔር አይደለም። ይሄ እንደዚህ አይነት እግዚአብሔር እኔ አላገለግልም። እግዚአብሔር እንደሱ አይነት አይደለም። አንቺንም ይሰማ እሱንም የገባው ነው በእውነት ቤኪ፣ በጣም የገባው ገብቶታል። በቃ እንደዚህ ነው የማስበው። ማይንድ ሴታችሁ ሲስተካከል፣ አእምሯችሁ ብሩን ሲሆን፣ እንደዚህ ማሰብ ትጀምራላችሁ። ማለት የነቃ አይምሮ ይኖራችኋል። ገንዘባችሁን በማንም ወንበዴ አትበሉ ማለት ነው። ሌባው ሊያርድና ሊያጠፋ ስለሌላ ይመጣም ብሎ የተናገረው ጌታችን ስለ ሀሰተኛ ነቢያቱ ነው። ሀሰተኛ ነቢያት ከፍሬ ነገሮቹንም የምታውቋቸው ሰዎች ፍሬያቸው ምንድነው ይህን ዓለም የሚመስሉ ከሆነ ሐሰተኛ ናቸው ስለ ገንዘብ የሚሰብኩ ከሆነ ሐሰተኛ መምህር ነው ሐሰተኛ አስተማሪ ነው ሐሰተኛ ነቢይ ነው ሐሰተኛ አገልጋይ ነው አጠቃላይ ስለ ገንዘብ መጽሐፍ ቅዱስ ሲናገር ገንዘብንም ጌታንም እኩል መውደድ አይቻልም ወይ ለገንዘብ ተገዛ ወይ ለጌታ ተገዛ ብራዘር ገንዘብ የዓለም ገዢ ነው በነገራችን ላይ የሀጢአት ሁሉ ስር ነው ገንዘብን መውደድ በራሱ ብዙዎች ተሳስተው ከመንገድ ወጥተው ራሳቸውን በማይጠፋ በትልቅ ጥፋት ወጉ ነው የሚለው ይወጋል ገንዘብ ገዳይ ነው ገንዘብ ሌላኛው አምላክ ነው ከጌታ አጠገብ የሚቀመጥ ነው ገንዘብና ጌታ እኩል ሆኖ ይቀመጣሉ።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 በምንም አይነት የምንበረከክለትም አንድ ነው። አላንበረክክም። አልንበረከክም። አንድ ጊዜ ተንበርክክ ያለው ስሙ ኢየሱስ ይባላል። ኔቨር ኔቨር፣ አይሆንም፣ አይደረግም። ኔቨር ነው፣ አይሆንም፣ አይሆንም። አንተ እኮ ለጳውሎስ የቀረበውን መስዋዕት እኮ እኛ እንሰዋው ነበር በዚህ ጊዜ። አንድ ከተማ ሲደርስ ሊሰውላቸው ነበር ለጳውሎስና ለበርናባስ። አይሆነም፣ አይደረግም። እኛ ሰው ብቻ ነን፣ ማን ደግሞ ባሪያዎች ነን። ዋናው የጫማውን ጠፍር ማን ልንፈታ የማይገባ የናዝሬቱ ኢየሱስ እሱ ብቻ ነው፣ ዋናው እሱ ነው። ሰው የሚንበረከት ክርስትና የአፍሪካ የጥንቆላ ክርስትና ነው።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 ይችን አገር በጣም መምጣት ይፈልጋሉ። ባይዘ ወይ እንደ ያልተደፈረ ነው በማን ኦፍ ጎድ ያልተበዘበዘ አስፈራርቶ ነው የመጣው። አሁን በቀደሙ ሌባ የሚቃወሙኝ ሁሉ ይሞታሉ ብሎ ማለት ነው። በመጀመሪያ ደረጃ በሞት መፍራታችን እኛም በጣም ያስገርማል። በሞት ክርስቲያን እኮ አስፈራራት። በሌላ ነገር አስፈራራኝ እንጂ እንዴት በሞት ታስፈራራኛለህ? ሞት ሆይ ብዬ የገባሁበትን መውጊያ የት አለ ብዬ የገባሁበትን ኢየሱስ ሰብሮ የጣለውን እንዴት ሆነው ጌታ በቀባው ላይ ጅና አዘርጋ ይሏችኋል። ጌታ የቀባው እጅ የማይዘረጋበት አንድ ብቻ ነው፣ ኢየሱስ ክርስቶስ ይባላል። እኛ እንጠየቃለን። ትሞታላችሁ። አንድ ጋዜጠኛ የጻፈውን ሁላችሁ አንብባችሁት ይሆናል። ዓለማዊ ዓለማዊ የሆነ ጋዜጣ ላይ ማለት ነው። ሰውየው አስፈራርተው ነው የመጡት ጮሌ ናቸው ይላል። ክርስቲያን አይመስለኝም ሰውየው የጻፈው ከሆነ እግዚአብሔር ይባርክ። ትሞታላችሁ ብሎ አስፈራርተው ነበር አለ። እንደሰማችሁት ነው እንግዲህ። መጋቢ ዶክተር ማሙሻ እግዚአብሔር ጸጋውን ያብዛሉት፣ የሚገርም ማስተዋል ያለው ሰው እንግዲህ ከዚህ ከዚህ ቪዲዮ በኋላ እርግጠኛ ነኝ እነዚህ ደም አፍሳሾች ጋር አይሄድም ብያምናለሁ። ነብሰ ገዳዮች ጋር ተኩላዎች ጋር ይሄዳል ብዬ አላምንም ማለት ነው። ይነቃል ብዬ አምናለሁ። አይምሮ ይከፈትለታል። አይኑ የውስጥ አይኑ ይበራለታል። ከዛ አጥርቶ ያያል። የመገለጡን ተስፋ ያያል። የውስጥ አይናችሁ ሲበራ እንዳለ ጳውሎስ ማለት ነው። አይምሮችሁ ይከፈታል ብዬ አምናለሁ። ድንዙ ዛቶ ነው። ዝምብላችሁ በማንም ወንበዴ አትበሉም፣ ማንም መንደሪያ አትበሉም ብያምናለሁ፣ እርግጠኛ ነኝ። መልኩን አሳምሮ የመጣ ሁሉ ነብይ እንዳይመስል፣ ጸጉሩን ያበጠረው ሁሉ ነብይ እንዳይመስል። ኦኬ፣ የነብይነት መስፈርቱ ምንድነው ብለህ ጠይቅ። መጽሐፍ ቅዱስ ያዋሪያ መስፈርቱ ምንድን ነው ብለህ ጠይቅ፣ ብራዘር ዝም ብለህ በማንም ወንበዴ ተኩላ አትበላ። እባክህ ነፍስን አታጥፋት፣ ነፍስን ከሚያድኑት ወገኑን እባክህ፣ ለራስህ ስትል አስታውስ። እስኪ ይኸውልህ መረጃ እንውሰድ እስኪ፣ ስለ እዩ ጩፋ። እዩ ጩፋ ደግሞ የነበረው ነገር በወቅቱ ይታወቃል፣ አሁንም ይታወቃል። ቁጥር አንድ ዘይት ቻብቻቢና ሻጭ። በዛ ላይ ግልጽ የሆነ የስተት ትንቢት ይናገራል። ግልጽ የሆነ ሌላን አልጠራላችሁም በራሴው ቤተሰብ ላይ የተናገረው ያውቃለሁ። ቪዲዮ አለ እጃችን የራሱ የተናገረው እኔ ባለሁበት ምድር ሁሉ ያውቁታል። እዩ ጩፋ ባይዘው የዚህና አውስትራሊያ ተጋብዞ አይመጣም። በትንቢት ያፈረሰውን እኔ ንስሐ እንዲገባ ብዙ ጊዜ ደውዬለት ጠይቄው ነበር ግን አላገኘሁትም አይገኙም የመስቀል ወፍ እንደሚባለው በአመት አንድ ጊዜ ነው የሚገኙት ከተገኙም ለእንዳንተ አይነቱ ለእኔ አይነቱ አይገኙልንም ሰምተሃል እንግዲህ ከቻልክ መስማተን ሰምተሃል ስለዚህ የሰማህ ቃል ይፈርድብሃልና ብታስተውል ለራስህ መልካም ነው ብዬ አስባለሁ እነዚህ ሰዎች ቸርች መጥተዋል ቡክ ይዘው ሰማያዊ ቡክ ቀይ ቡክ የቡና ቡክ የህብረት ቡክ የዳሽን ቡክ ትበላለህ እንደሱ ቡክ ይዘህ ቡክ የሚያገለግሉ አገልጋዮችም አሉ። ቡኩ ሊሞሉት ይሄ ይሄ እድሜ ይፈልጋል። ይሄንን ለመቀበል እድሜ አይፈቅድም። እኔ እንዲህ አይነት ቀልድ ለመቀለድ ጌታ ምስክሬ እድሜ አይፈቅድም። እንዴ እድሜ ከፈቀደል ሂድና ተቃልድ። ሰጠኝ ምንኛ ነው ይሄ? ምንኛ ነው ይሄንን ለማስገባት እኮ ይሄን ለማስገባት እኮ መፍረስ አለብኝ እኔ። 27 ዓመት የተከተልኩት ጌታ አይደለም? ፍርስስ ማለት አለብኝ። ባንክ ማለት ባንክ ማለት ምንድነው? የተወሰኑ ሰዎች ተሰብስበው በጋራ አክሲዮን የከፈቱት ነገር ማለት መልአክት፣ የከፈቱት ባንክ ነው ተቆጥሮ ይገባና ስጠይቅ ተቆጥሮ ይሰጣል። የት ሄደው ነው እነሱ አንተ ቡክ ውስጥ እድሜ ይፈ ዳይፐራም መሆን አለብህ፣ የምር ነው ምልህ። ዳይፐራም ለሃጭ እንደዚህ የሚታሰር ልሰውየ መሆን አለብህ። ይሄን ቀልድ ለመቀለድ ማለት ነው ፓስተር ቸሬዋ ጌታ ዘመን እንይባርክ። እውነተኛ የክርስቶስ አገልጋይ እንደሆነ ካውቃለሁ። ብዙዎቹ ግን እያጣመሙ ለራሳቸው ምኞት የሚጠቀሙ ሰዎች ስላሉ እንግዲህ ማስተዋል ይስታችሁ። ስፔሻሊ ምንድን ነው ኮንፌስ እያረኩ ምናገር ምፈልገው በዘረኝነት ነገሩን ይዛችሁታል። ለራስ ስትል ነው ብራዘር ኦኬ። የመጣህ የምትፋበት ኮሜንት እንደፈለግ ተፋ፣ ችግር የለብኝ፣ ተሳደብ እንደፈለግ። ማንነትን የሚለካው በስድብ ስለሆነ ማለት ነው እናትን እንዲላርግ የሚል የዩ ጩፋ ተማሪ ማለት ነው። ተመልከት፣ እናትን እንዲላርግ የሚል ማለት ነው የዩ ጩፋ ተማሪዎች። ማሳየት ማስረጃ ማስቀመጥ እችላለሁ። በጣም የሚያስቁ ከዩ ጩፋ ነው ለይ ተማራችሁት። ከጌታ የተማረ እንደዛ አይነቱ ቆሻሻ ነገር አይናገርም። በቱ፣ ቀጥሉበት፣ በርቱ፣ የበረታችሁ ቀጥሉ። እኔ ደግሞ ጉዳችሁን ዘረግፍላችኋል። የበሻሻው አብይንና የሾላው ነብይ በተራ ጫጫታ አይጠፉም ሲል እዩ ጩፋ ምላሹን ሰጥቷል። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጄት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ያለው ነብይ እዩ ጩፋ ከዚህ በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ ይሆናሉ ብሏል። በመጨረሻም የበሻሻው አብይና የሾላው ነብይ በተራጫጫታ አይጠፉም ሲል መልእክቱን ማጠናቀቁን ተመልክተናል። ይሄ አሁን ፖለቲከኛ ነው። በቀጥታ ፖለቲከኛ ነው። አብይን ማንሳት ለምን አስፈልገው ነው? ለምን አስፈልገው? አሁን ምን ምንድነው ይሄ ፖለቲካ ካልሆነ ሆነ ምንድን ነው እስኪ፣ እናንተ ፍረዱኝ። እስኪ መግለጫውን ያወጣው ካውንስሉ ነው ብለን እንኳን ብንወስድ ሐሳብ የነበረው ኮንፈረንስ የተደረገው ዌልካም ፕሮግራም ምንድን ነው? የተበላሸው የተጣሰው ደንብ ምንድን ነው? በኢትዮጵያ ወንጌል አማኞች አቤተ ክርስቲያናት ካውንስል የታቀፉ አባል ቤተ እምነቶች ሊተገብሯቸው የሚገባ የጋራ ስምምነት ሰነድ የተደረጉ የስነ ባህር መመሪያዎች አሉን። ከዛ መካከል አንዱ የቁሳቁስ ሽያጭ ነው አይፈቀደው የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ አገልጋይ ዘይት መሸጥ ውሃ መሸጥ አይፈቀድም። የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። ቢያንስ ከሰረክ በኋላ መሸሸግ፣ መደበቅ ማተር አለብህ እንጂ ሰርቀ ስታበቃ ስለ ስርቆት በነጻነት መናገር ነበር በአደገኛ ቀጥታ መልእክቱ ለጩፋ ነው። እና ጩፋ እንደዚህ አይነት ሰውን ለማንኛውም አጋር አካሉ እስራኤል ዶንሳ፣ ያው እንደዚህ ነው እስራኤል ዳንሳ ኢየሱስን አያውቀውም። ኢየሱስን በመጥራት እንዴት ገንዘብ ማግኘት እንደሚችል ግን መቶ በመቶ ያውቀዋል። መቶ በመቶ ኢየሱስን አያውቀውም። መቶ በመቶ ግን ደግሞ የኢየሱስን ስም በመጥራት እንዴት ገንዘብ ማግኘት እንደሚችል ደግሞ በጣም በጣም ለዚህ አእምሮ የተከፈተ ሰው ነው። የጨለማ እስር ቤት አላቸው። የራሳቸው የሆነ ደህንነት አላቸው ከመንግስት የህዝብ ደህንነት ውጭ የሆነ ማለት ነው። የሚቃወሙ ሰዎችን ራሳቸው ፖሊሶች ለማስያዝ መኪናቸው ውስጥ ሽጉጥ አስቀምጠው ህገወጥ መሳሪያ አዘዋሪ ነው ብሎ ለማሳሰር እንትን ላሉ ያንን ሚሽን ያደርጋሉ ነው። ሰዎቹ በጣም ከባድ ሰዎች ናቸው። እስራኤል በገንዘቡ የሚመካ ብዙ ቦዲጋርዶችን፣ ብዙ ሰዎችን በመሰብሰብ በነዛ የሚያስፈራራ ግን ተራ ሌባ እጅ ቆርጣ አምጣ ብለው እጅ ቆርጦ የሚያመጣ፣ እግር ቆርጣ አምጣ ብለው እግር ቆርጦ አምጣ ቆርጦ የሚያመጣ ሰው አለኝ። እኔ ወደ እርምጃ ስላልገባሁኝ እንጂ ወደ እርምጃ ከገባሁ አንድ ስልክ እነዚህ ነገሮች ሊያደርጉ ሊያስፈጽሙ የሚችሉ ሰዎችን አሉኝ በዙሪያዬ ይል ስለነበረ እኔ በጨለማ ቤትና ስውር ቤት ውስጥ እንግዲህ የራሱ ወንድም ነው ይሄንን ነገር የተናገረው የራሱ ወንድም ዳዊት ነው ይሄንን ነገር የስውር ቤት እንዳለው የጨለማ ቤት እንዳለው እዛ አስገብቶ አስገብቶ የሚቀጣበት እስራኤል ድንሳ እንዳለው የገዛ ወንድምየው ነው ይህንን ተናግሮ፣ ያንን ነገር ያጋለጡት እና እስከዚህ ድረስ ይዝት እንደነበረ ስለማወቅ ይሄንን ቢያደርግ የሚገርም አይሆንም ለኔ። ባሮጌቶች በወጣት ሴቶች ላይ የደረሰው ነገር ለጆሮ ይቀፋል። መንግስቴት ነው ዘንድሮ ኢትዮጵያ ውስጥ ምንድን ነው የወረደብን? ቤተ ክርስቲያን በምን አይነት ሰዎች ነው ኢንቬድድ የሆነችው? ልዩ ስፒሺስ የመጡ ነው የሚመስሉት አጭበርባሪ ሌቦች ች በጣም ገንዘብ ወዳጆች፣ ገንዘብ አምላካቸው። አንድና አንድ ነው አላማቸው፣ ይሄም ገንዘብ ከሰው ላይ እንዴት አድርገን ንጥቅ ንጥቅ። እፍረት የለም፣ ፈሪሃ እግዚአብሔር የለም። ትዳር አለው፣ ሚስት አለችው፣ ልጆች አሉት፣ ግን በዝሙት ከሌሎች ባለትዳሮች ጋር አላገቡ ሴቶች ጋር ሲማግጥ እኮ እኛ ምስክሮች እናውቃለን። እዚህ ዘጠኝ አስር አመት ልጆች እየተደፈሩ በተለይ እነዚህ ሆምለስ የሆኑ መጠጋያ የሌላቸው መቀለጃ ናቸው። እዛ ቤተ ክርስቲያን ውስጥ ግን ማንም ለእነዚህ ሴቶች የሚቆም የለም፣ ለእነዚህ ህጻናቶች የቆመ የለም። ይሄ መሆን የለበትም። መንግስት አለበት ቦታ ይህንን ወደ አለማዊ ፍርድ ቤት ይዘን መሄድ ስለማንችል ነው። ይህንን ምንድን ነው የምናደርገው? በውስጥ በኩል ነው ተው። የእግዚአብሔር ቃሌን አይፈቅድም አያዝም። ይሄ ለአንድ መንፈሳዊ መሪ የሚጠበቅ ኳሊቲ አይደለም። ሴቶችን አታማቅጥ ለጸሎት የሚመጡ መንፈሳዊ እርዳታ ፍለጋ የሚመጡ ሴቶችን አታማቅጥ። አታመንዝር። እንደዚህ አይነት ህገወጥ ስራ ቸርች ውስጥ አትስራ። ይሄ መጥፎ ምሳሌነት ነው። አምስት ጊዜ እኔ ማውቃለሁ። ከዛ በኋላ ግን እየባሰበት እየባሰበት በብዙ መንገድ ስንጣላ ከኛ ጋር ስንጨቃጨቅ ነው ያሳለፍ ነው። እርብሶች አሉ ተደብቀው የሚኖሩ ር እንዳያገኙ እንዲህ ማለቴ እንዳይሰማ ያስገድለኛል ያስደበድበኛል እያለ ሰው ሁሉ ፈርቶ የሚኖርበት ምክንያት የለም። እንደዚህ አንድ ትንሽ ግሩፕ አገሩን ማንቀጥቀጥ የለበትም። ደፋር ሆነን ወጥተን መናገር አለብን። የደረሰብን ወድጄ እኳ አይደለም እንደዚህ እኔ ወጥቼ በሚዲያ መለፍለፍ አልፈልግም። ትልቅ አደጋ እንደሚገጥመኝ አውቃለሁ። በድፍረት እኮ ምናገረው በድፍረት ችግር እንደሚመጣብን እያወቅን ካልተናገረን ሀቅ አይወጣም። ሀቅ ተደብቆ ይቀራል። ለሰው የሚባል ነገር ሪስፔክት የለውም። ከሰዎች የሚያገኘውን ነገር ነው እንጂ የሚያስበው፣ ሰዎችን የማዳን ስራ ነፍሳትን የማዳን ስራ አይደለም። እሱ ብቻ አይደለም፣ ከሱ በስተጀርባ ያሉ በጣም ወንበዴ ማፊያዎች አሉ። እንግዲህ ሰምታችኋል ብዬ አምናለሁ። ሙሉ ለሙሉ መረጃው ደርሷቸዋል ብዬ አምናለሁ። ወንድማችንን ሀብትሽን እንግዲህ አሳስረውታል እዛው ፓስተራጉት ሾሞት ነበረ። እሱ ደግሞ አልፈልግም የግብፅን ሽንኩርት አልበላም፣ ድረቱን ትኩር ብሎ ልክ እንደ ሙሴ እንደተመለከተው የዕብራዊ መልእክት ምዕራፍ 11 ላይ ከግብፅ ንጉስ ከሚገኘው ጮማ ይልቅ ከእግዚአብሔር ህዝብ ጋር መጣ መረጣር የሚለው ማስተዋል አለማስተዋል የእናንተ ችግር ነው። ተመለሱ ስትባሉ መሳደብ ደግሞ የእናንተንት ነው። ቀጥሉ። ጌታችን እንዲህ እያለ ስለሚመጣ እንድትነቁ ለሁላችሁም ማሳስብ እፈልጋለሁ። ጌታችን ኢየሱስ ክርስቶስ ይመጣል። ማራናታ